2025 ቲክቶክ ክሬቲቭ አዋርድ በጣም ደስ በሚል ድባብ እየተካሄደ ነው የሚገኙ የተከበራችሁ ተመልካቾቻችን። በጣም በርካታ ሰዎች ናቸው የተገኙት። የተለያየ የሚገራርም አልባሳትን እየተመለከት ያለ ነው እና እንግዲህ ከቲክቶኮሮቹ ጋር ቆይታ ይኖረናል። ማንም ያሸንፈው መኪናዋን ማን የሚወስዳት የምንመለከተው ይሆናል። እናንተ ከኔ ጋር ቆዩ፣ አብሬያችሁ ቤዛቤት አድራጊ አል ሆይ የሶስተኛው ቲክቶክ አዋርድ በሚገርም የአለባበስ ስታይል ነው የመጡት። ፍራይዴ ናይንቲስ እንኳን እንኳን ደህና በጣም ነው የሚያምሩ አለባበሳችሁና፣ ማን ያስረዳኝ ከየት መጣ ዲዛይኑ ምናምን፣ ሀሳቡ የማን ነው? እሺ ጥያቄ አልሰማሁም። የአለባበሳችሁ ሀሳብ ዲዛይን የማን ነበረ? ፋሽን ላይፍ ነው ስፖንሰር ያደረገ ፋሽን ዲዛይን፣ ምን ለማንጸባረቅ ፈልገን ፈልገ መሰለሽ፣ ሱፍ አብዛኛው ሱፍ ያው በባሌ ልብስ ሳይቶ አይታወቅም የእኛ በባህላዊ ልብስ ነው በአገር ውስጥ ማለት ነው። እና እንደዚህ ዝንጥ ያረገን ፋሽን ላይፍ ነው። በጣም ነው የምናመሰግነው፣ ፋሽን ላይፍ። በጣም ቆንጆ ናቸሁ፣ በጣም አምሮባችኋል። እና የዚህኛውን ቲክቶክ አዋርድ ምንድን ነው ኤክስፔክት የምታደርጉት በምን ሁኔታ? ድባቡ ደስ ይላል። ሀያ አምስት ለየት ያለ ነው ጌታ። ማለት እንደዚህ ያልጠበኩት በጣም ብሶ አለ። ሴሪሞኒ ምናም ደስ ይላል። ገና ከውጭ የምግቡ ደግሞ ሞር ያሳምሯል። ቤት ስፋ አደርጋለሁ እኔ ገና ለኢንተርቪው ሲይዘው ጀምሮ በቃ ምግብ ያልቃል እያለ የነበረ ግን አለቅሽም። እሺ፣ ደስ ብሎኛል። ሶ በኖሚኒ ሆናቸዋል። በምን ዘርፍ ነው? በሁለት ዘርፍ ኖሚኒ ትሆናል። በፈኒየስት ስኪል እና ላይቭ ስትሪም። የትኛውን ነው የምትወስዱት? እኛ ሞር ላይቭስትሪሙ ላይ እና ፈኒየስት ስኪ ላይ በአሁኑን አሁን ፎንት ይገባል እናስባለን። ያኛውን ደግሞ እንግዲህ እስኪ የምናየው ይሆናል። እግዚአብሔር ያቅር። አሪፍ ስራ ከሰራ ምክንያቱም የሰራ ነው ማሸነፍ ያለበት። እሷ አሁን ላይ ደግሞ ለአዳዲስ ላይቭ ስትሪም ጀማሪዎች አንድ ሀሳብ የሚሰጥልኝ ሰው ማስተላለፍ የሚፈልገው በርቱ፣ በቃ ጠንክራችሁ ስሩ። የማይደረስ ቦታ የለም። ባይዘዌ እዚህ ሀገር ላይ ቲክቶከር ስትሆኝ ገገማ ካልሆንሽ አይሳካም እና አይሆንም። እና የትኛውም ሰው ቲክቶክ ላይ ገገማ መሆን አለበት ብዬ አስባለሁ። በቃ መስራት፣ ከዛ ይሳካል። ስርዓት ያለው ገገምነት በዚህ ይስተካከላል ጆሲ እንኳን ደህና መጣ እንኳን ደህና ቆያችን በጣም ስለቁመተህ ስለተባለ ብዙ አይደለም ግን በጣም ረጅም ነው የሆነት በጣም እኔ ከቲክቶከር ነኝ ነኝ ረጅም ማንም የለም ግን በጣም ያምራልና አውትፊትህ በጣም ነው የሚያምረው ሶ አምና የነበርክበት የቲክቶክ ክሪኤቲቭ አዋርድ ላይ በጣም ሚኒንግፉል የሆነ አውትፊት ነበር ለብሰህ የመጣኸውና ምንድን ነው የዛሬው የዛሬውም እንደዛ ነው እኔ ያው በሴት እጅ ነው ያደግኩት እናቴ ነው ያሳደገችኝ ሶ ሴቶች በየወሩ የሚያዩት ነገር አለ ሰው ደግሞ ፔኑን ያው በምሰማው አውቀዋለሁ እና ያንን ሲምቦል ለማድረግ ነው። አበቦቹ ቀዩ ደግሞ ያው ኢስ ኬት ያ ኖርማል ምንም ቀላል ነው አቅራቢያ ያሻለው መጠቀም ነው ነው ያ ከመጀምሩ ነው ያሰብኩት። ለምሳሌ አሁን ቲክቶክ እየደረሰ ሲመጣ ነው ወይስ ቆየታ? አክቹአሊ ቆይቷል፣ ካሰብኩት በምን አይነት ዌል አድርገው የሚለውን ነው እንጂ ቆይቷል ካሰብኩት። በጣም አምሮ ባህል ሰው። ከዚህኛው አመት የቲክቶክ ክሬቲቭ አዋርድ ድባቡ እንዴት አየኸው? ምን ኤክስፔክት አደርጋለህ? ማን ያሸንፋል ብለህ ትገምታለህ? በጣም ጸደይ ነው ድባቡ፣ በጣም ያበደ ነው። በላይቭ ስትሪም ያው ናሚ ታሸንፋለች። ሌላውን ግን እግዚአብሔር ነው የሚያቀም። እጩ ነኝ በላይቭ እጩ ነኝ። ኦፍኮርስ እሱ እንዲያሸንፍ ነው የምፈልገው ደስ ብሎኛል። ምናልባት በጣም በርካታ ሰዎች አሉ በቲክቶክ መንደር፣ በእርግጥ ብዙዎቹ ጋር ተገናኝታችሁ ታውቃላችሁ ብዬ አስባለሁ እና ግን ዛሬ ማግኘት ይፈልጋለሁ ብለ የመጣው ቲክቶከር አለ። ስለዚህ ለሚቀጥሉ አመት ደግሞ በጣም በብዙ ስራዎች እንጠብቀሃለን። በላይቭ ስትሪም ታሸንፋለህ ብለን እናስባለን። ሙዚቃችንስ ምን እየደረሰ ነው? ሙዚቃ ቀጣይ ሳምንት የሚወጣ አዲስ ሙዚቃ እውነተኛ ታሪክ ላይ ነው የጓደኛዬን የእውነተኛ ታሪክ ነው የዘፈንኩት። አይ ሚስጥር ነው። ስሙን ማወቅ አይቻልም ነው ያለው። ሚስጥር ነው ያ። እውነተኛ ታሪክ ነው ያ። ቀጣይ ሳምንት። እሺ ቀጣይ ሳምንት ላይ በጓደኛው እንግዲህ የእውነተኛ ህይወት ታሪክ የተመሰረተ ሙዚቃ ይለቃል። የገባችሁ ተመልከቱት። ደስ ብሎኛል ስላገኘው። ከዛ ከፕሮግራሙ በኋላ ደግሞ እንገናኛለን ብዬ አስባለሁ። ቴንክ ዩ አመሰግናለሁ። ጥፊ እንኳን ደህና መጣች። እንኳን ደህና ቆያችሁ እኔ ቆንጆ እንኳን እንኳን ደህና ቆያችሁ። በጣም ነው የምታምሪውና አይዲያውን መጀመሪያ መስማት እፈልጋለሁ። አመሰግናለሁ። የራሴ ነው ዲዛይን የሚያረግኩት የፀጉር ስታይልም የራሴ ነው። የፀጉር ስታይል ስፔሻሊ በጣም ለየት ያለ ነው ነውና እንዴት ተሰራ? የእውነት አዎ። ስራው ትንሽ ያስቸግራል። ልብሱም ስራው፣ ፀጉሬም በጣም አስቸጋሪ ነው። ግን ደግሞ እዚህ ዛሬ ያው ቤስት ድሬሲንግ ክሬቲቭ አዋርድ ላይ እስከተገኘው ድረስ ለማሸነፍ እስከሆነ ድረስ ትንሽ መልፋት አለብሽ። ክሬቲቭ ማድረግ አለብሽ። በዛ መሰረት የቆንጆ ሆኜ መጥቻለሁ። ያ በጣም በጣም ቆንጆ ሆነሽ አላምሮብሻልና ስቲፊዬ ከተወሰኑ ጊዜያቶች በኋላ ወደ ቲክቶክ በድጋሚ ተመልሳል። እንኳን ደና መልስ። እንኳን ደና ቆያቺ። ኧረ ያበደ ነው። እኔ ያስጨነቁኝ እኮ ተመችቷል። በደምብ ወልካም እያሉ ነው? አዎ ሁሉም በጣም ነው ማመሰግነው። ያው በጣም ደስ ይላል። ከዛሬ አመቱ ሞር ከፍ ብሏል። ያሁኑ በጣም ያበደ ነው። ድባቡ በጣም ለየት ያለ ይመስለኛል፣ የዚህኛው ቲክቶክ ክሬቲቭ አዋርድ እና ሰዎች ባውት ፊታቸው በጣም የተለያየ ሀሳብን እያንጸባረቁ ነው ያሉት። ምን ተመለከት? ያስገረመ ነገር አለ? በእርግጥ እዚህ ጋር ያለው ሌላ ታሪክ ነው፣ ግን ያው ስሰራው ጀምሮ ተገርሜ እያየሁ ነው። አልቋል። ሌሎችም ሰዎች አሉ። አዎ ሁሉንም አያችኋለሁ። በጣም አሪፍ ነው። በጣም አዲስ ነገር ነው ተይዞ የተመጣው እና ለሁላችሁም መልካም እድል ሰው። በቲክቶክ በዚህኛው አመት ምን እንጠብቅ ካንተ? ያው ብዙ ነገሮች በዚህኛው አመት ሞር፣ ለሶስት ወር ምክንያት ጠፍቼ ነበረ እና አሁን እንግዲህ በሚመጣው አመት ብዙ ነገሮችን ይዘን ከትላልቅ ዘፋኞች ጋርም ኮላ ባርገን፣ በሲኒማ ፊልሞችም በብዙ ነገር ነው እየመጣን ያለውና፣ ጠብቁን እላለሁ። ሲጀመር ነገር ከልጅነትህም ጀምሮ በፊልም ላይ አለህበትና አዲስ ነገር አይደለም። ስለዚህ በጣም የተሻለ ነገር እንጠብቃለን ማለት ነው። በራሴ ነው መጣው ራሴ፣ በጽሁፍም በድርሰትም ምናምን ነገር በራሴ ስራ ነው መጣው። እንግዲህ ጠብቁላለሁ፣ ያስብሎኛል። በጣም በቆንጆ ስራ እንጠብቃለን፣ እንደምናገኘ ተስፋ አረጋለሁ። ሰው ማን ያሸንፋል ዛሬ? ያው እንግዲህ ሁሉም እዚህ የታጨው እንዳሸነፈ ይቁጠረው። እዚህ መታጨት ራሱ በጣም እድለኝነት ነውና፣ ያው የበለይ ብለው የበለይ ብለው ያ የውነታው። እሺ፣ እንኳን ደህና መጣችሁ፣ እንተዋወቅ። እሺ፣ ሮቢ እባላለሁ፣ ቾኮ ብራዘርስ። እኔ ጆን እባላለሁ፣ ቾኮ ብራዘርስ። የ2018 የቲክቶክ ክሬቲቭ አዋርድ እንዴት አያችሁት ድባቡ? ስንተኛ ጊዜ ነው የተሳተፋችሁት? ለመጀመሪያ ጊዜ ነው። በጣም ደስ የሚል ነበረ። ልዩ ነው። በተለይ ደግሞ አንድ ልዩ የሚያደርገው ነገር የተሸለሙ ሰዎች መጀመሪያ በሶሻል ኢምፓክት ላይ የተሸለሙ ነበሩ። ዶክተር አብይ ተሸልሞ ከዛ ዶክተር አብይ ለማስተራብነት ማስተራብነት ደግሞ ማን ነበረም ለመልክተኛው ሰጠ። እና ይሄ ነገር በጣም ደስ የሚል ስናየውም በጣም ብዙ ያስተማረን ነገር ነው። ማለት አብዛኛው ሰው ለኔ ይገባል ለኔ ይገባል ይላል። እሳቸው እነሱ ደግሞ እርስ በራስ ይሰጣጡ ነበርና ያ ነገር በጣም ደስ ይላል። ያለ በመሀላቸው ያለው ወንድማማችነት በጣም የሚያስቀናና በጣም ደስ የሚል ነው። ያ ነገር ለየት ያደርገዋል ብዬ አስባለሁ። በምን ዘርፍ እናንተ ኖሚኒ የሆናችሁበት ዘርፍ ነበረ? እኛ ሶስት በሶስት ዘርፍ ነው ኖሚኔት የሆን ነው። አንደኛ ጭላሎ ላይ ኖሚኔት ተደርገን ነበረ። ፈኒስት ፈኒስኪት ሜል ላይም ተመርጠን ነበረ። ሚዚክ ላይ ነበር በደንብ እንትን እያለ ነው የነበረው። በጣም እየተፎካከርን የነበረው ሚዚክ ላይ ነበረ። ያው እውነቱን ለመነጋገር መታፈሪያ በጣም ይገባዋል፣ ለፍቷል። እኛ የመጀመሪያ አመታችን ነው፣ ይገባናል ምናምን አንልም። የሚገባው ሰው አግኝቷል። በጣም ደስ ብሎናል እና በዚህ አጋጣሚ መታፈሪያ እንኳን ደስ አለ እሱ ነው ገና በጣም በርካታ አመታቶች አሉ ቲክቶክ ክሬቲቭ አዋርድ የሚያዘጋጃቸው እና በዛ ደግሞ ስራችሁን ይዛችሁ መታችሁ እንደምትሸለሙ ተስፋ አለኝ ትሸለማላችሁም እና አንድ ሚውዚክ ሳልጋበዝ ግን ለዚህ ብርድ አልሄድም አንድ ዘፈን ሊዘፈንልኝ ነው በምን ቃል ወይስ ሌላ በምን ቃል በጠራሽ በምን ቃል መውደዴን፣ ይገልጻል የልቤን ደግሞ እስከ ቃለበላይ ታውቂው የለሞ ታውቂው የለሞ ታውቂው የለሞ ታውቂው የለሞ ታውቂው የለሞ አመሰግናለሁ። ደስ ብሎኛል ስላገኘኋችሁ። እሺ፣ ላንቺ መልካም እሺ፣ እሺ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንኳን ደህና እንኳን ደህና ቆያችሁ። ምን አይነት አለባበስ ነው? በጣም ለየት ያለ አለባበስ ነው እስካሁን ካየኋቸው። ይህ የደቡብ ኦሞ ዞን የሐመር ወይንም የበና ጸማይ የወንድ ልጅ አለባበስ ነው። ሀሳቡ እንዴት መጣለ? ምንም ጊዜ አልወሰደብኝ። ቢኮዝ ይሄ ልብስ ከኔ ጋር አለ እድሜ ልኩ። ሰዎች የነበረህ ልብስን ለበስከው አለ በጣም ነው የሚያምረው። በእውነት በጣም አምሮ ባህል እንዴት አየው። ቲክቶክ አዋርድ እንደዚህ መሆኑን አላወኩም ነበር። በጣም ነው የሚያምረው። በጣም ኔክስት እኔ ነኝ የሚበላው አልነገሩሽም? ኔክስት አንተ ነው የምትወስደው። እሺ ደስ ይላል። አሪፍ ነው። ቆንጆ ስንተኛ ጊዜ ነው ስትጋባ? የመጀመሪያ። ስለዚህ በጣም አሪፍ ነው። አሪፍ ነው። ናይስ። ቲክቶክ እንዴት የጠቀማችሁት ነው ያላችሁት ቲክቶክን በፊት እንደ ቀልድ ነበር፣ አሁን መኪናን የመሰለ ነገር ቲክቶክ ሊያሸልም ነው። አዎ ኔክስት፣ ከዚህ የተሻለ መኪና ይመጣል። እኔን የሚበላው ቃል ይገባው ለሁሉም። እኔ እሱ ነው የሚያሸንፈው። ቃል ገብቷል ማለት ነው። እቺም ቪዲዮ እንዳትረሳ። ላንተ ልንገርህ፣ ስድስት ብያለሁ። ወይኔ

ያዳዬ እንኳን ደህና መጣሽ፣ እንኳን ደህና ቆያችን። በጣም ነው የምታምሪ፣ በጣም ሩብሻል። የሜካፕ ልብስሽ፣ ጸጉርሽ፣ ምናምን በቃ ኡ አመሰግናለሁ። በጣም አመሰግናለሁ። እቴጌ ጥበብ ነች ፎ ያረገችኝ። የሜካፕ ደግሞ እንቡ ነች። ምን ያህል ጊዜ ወሰደ? አይ ኧረ ምንም በእውነት ሳልሰካኝ ሁሉ ነው የሰራችው። ምንም ጊዜ አልወሰደም። በደንብ ደንበኛ ነች ማለት ነው? ደንበኛ ነኝ፣ የቴጌ ጥበብ ደንበኛ ነኝ። አሪፍ። እንዴት አየሽው የ2025 ቲክቶክ አዋርድ ሴሪሞኒ? በጣም ደስ ይላል። በጣም ትልቅ ነው፣ ከአም ነው ሙቅ ያለ ነው ምናምን። በጣም ነው ደስ የሚለው። አንቺ በጣም ቆንጅዬ እየሆነች መጥተሻል። ግን ሚጢ የታለች? ሚጢ ተኝታለች። እንደምታረጊው ሳንሳት ይጃታውን ምናን ነው። ቻው አካውንት አከፈተላት ወይስ ምንድን ነው? አሁን ልከፍትላት ነው፣ ሁሉም ሰው እየጨቀጨቀኝ ስለሆነ እከፍታለሁ የሚጢፋኖች ይከፈትላቸዋል። አካውንቱ እንዴት ነው አሁን፣ ምን ማን ያሸንፋልበች ታስቢያለሽ በምን ዘርፍ አሁን እኔ በታጨውበት አና ቤላ በአርባ ዓመታችን የሶስት አመት ልጅ በላቸው። እንትን አለ በደምብ ለፍታለች። አነ ያንሳታል። እኛ እራሱ እንደገና ብንሸልማት፣ የእኛ ዘርፍ አና ነች የምታሸንፈው ናይስ። እንዴት ነው አሁን? ከሰሞኑ ደግሞ የሆነ መልስ እየሰጠሽልን ነው፣ አንዳንድ መልስ የሚገባቸው አይዲያ ውስጥ ላይ መልስ እየሰጠሽ ነው ያለሽውና ሂደቱ እንዴት ነው? ፊድባኩ ምን ይመስላል? የትኛው አልገባኝ አሁን። ለምሳሌ አልጋሽ ላይ ተኝተሽ መታወሪያቸው ወሬዎች አለ። እኔ ማታ መቃጅ ይሆን ነው ጠዋት፣ ማወራውና ያው ሰው ይወደዋል አይደለ? አዎ፣ ለኛል እንኳን ደህና መጣሽ በድጋሚ። እንግዲህ ድባቡ እንደማይተሽ በኋላ ላይ ባሸናፊዎቹ ደስተኛ ሆነሻ? ሊገባቸዋል አይገባቸውም? ተናገር ይከረበታል እና የማንቸስተር ደጋፊ ነኝ ብለሽኝ፣ ይከረበታል። እናያለን እንኳን እንደናመጣሽ እንኳን እንደናቆየሽኝ፣ በጣም አምሮብሻል። በጣም አመሰግናለሁ። በቲክቶክ እንግዲህ በህግ ጉዳዮች ላይ በደንብ እናቅሻለንና በመዝናኛው ተቀላቅለሽ ስትታይ በጣም ደስ የሚል ስሜት አለው። በጣም ደስ ይላል። ያለው እንደዚህ ዘንጦ መምጣቱ። እንደዚህ አይነት ነገር ብዙ አጋጥመኝ የምኛ ጠበቆች ያው እንደምታውቂው በጣም ስራውም አድካሚና ቢዚ ስለሚያደርግ እና ከብዙ ሰው ጋር ደግሞ ኮኔክት የማድረግ እድልም የሚፈጥር ስለሆነ በጣም ወድጀዋለሁ። እውነቱን ለመናገር በጣም አእምሮ ብሻል። እና አውትፊቱ አይዲያ አለው ወይ ማን ይሰራልሽ አውትፊቱን? እምር ዲዛይነሪ ሪታ ናት የሰራችኝ። ጸጉሬን፣ ሜካፑን ደግሞ ሜላቴሩ ስታይል ሸገር ህንፃ ላይ ሁለተኛ ፎቅ እሷ ናት የሰራችኝ። ወድጀዋለሁ በጣም አምሮብሻል። በጣም አምሮብሻል ነው። ምን ኤክስፔክት አደርጋለች? ከዛሬው ደግሞ በሚቀጥለው አመት ይቀጥላል እየተሻሻለ ነው የሚሄደውና ምን ኤክስፔክት አደርጋለሁ። ያው ኖሚኒ ነኝ፣ ግን የጠበቆች የህግ ባለሙያዎች ለብቻው ካቴጎሪ የለም። በቤስት ኢንፎርማቲቭ ኮንቴንት ነው እጩ የሆንኩት። እንግዲህ የሞት ምድብ ነው እንደምታውቂው፣ ከነ ብሩክ ከነ ሙሴ ሰለሞን ጋር ነኝ ያለሁት ምልሽ። አይ ኤክስፔክት ዘ ቤስት፣ ግን ያው በሚቀጥለው ደግሞ የህግ ባለሙያዎች ለብቻው እንደሚሆን ተረድቻለሁ። በዛ ወቅት ያው አለሁላችሁ። አሁን እርግጠኛ አይደለሁም ገና መግባቴም ነው። ኦፍ ኮርስ እኔ አመትም አልሞላኝም። ቲክቶክ በጣም አሪፍ ነው ያለው እንትን በጣም ጥሩ ነው ያለው ቲም። በጣም ደስ ብሎኛል ስላገኘሁሽ። ከቆይታ በኋላ ደግሞ ሜቢ ዋንጫውን የሚዘሹ ልትመጪ ስለምጪ እንገናኛለን። እሺ ውዴ፣ በጣም ደስ ይለኛል። እንደመጣሁ እንኳን ደና ቆያችሁ። አረፈድክ ያው ሙዴ ነው እሺ ድባቡ እንዴት አየኸው? ስልሽ ካለፈው አመት በጣም ትልቅ የሆነ አፕግሬድ እያየው ነው። በጣም አዘጋጆቹ ማድነቅ እፈልጋለሁ። በጣም ብዙ ሰዎች ተገኝተዋል። በርካታ ሰዎች አሉ እና የተለያየ አለባበስም እያየን ነው። አይታል ስልሽ እኔ የሆነ ካዥዋል የሆነ ሰው ነኝ፣ ግን በጣም ወጣ ወጣ ያለ አለባበስ የሚለብሱ ሰዎች አሉ፣ አድንቃቸዋለሁ። እሺ ታሸንፋለህ፣ በአሁኑ ብዬ ገምታለሁ። ዋንጫውን ይዘ ነው የምትሄደው ዛሬ ዛሬ እንኳን ባይሆን የፕሪሚየር ሊጉን ዋንጫ እኔ እንደማነሳው እርግጠኛ ነኝ። ደስ ብሎኛል። ከእንግዲህ ዋንጫውን ከወሰድክ በኋላ ደግሞ እንገናኛለን። እሺ ታንኪዩ። እናቴ ኢቫኒ እንኳን እንደናመጣ እንኳን እንደናቆያችን። የ2025 ወይም 2018 የቲክቶክ አዋርድ እንዴት አየሽ? ካምናውና ካካቻሙ ነው በጣም ድምቅ ያለ ነው ልክ እንደኔ ዛፍ ላይ ሶስቱንም ተገኝተሻል ማለት ነው። አዎ ሶስቱንም እጩ ነበርኩኝ፣ እጩ ነኝ። ሶስቱንም ላይ፣ በምን ዘርፍ ነው አሁን እጩ የሆነው? በኮሜዲ በፊሜል ማለት ነው። በጣም ደስ የሚል ድባብ አለው። በጣም ቆንጆ በርካታ ሰዎች አሉ፣ በርካታ ቲክቶከሮች አሉ። እና አይ ቲንክ ከብዙዎቹ ጋር ተገናኝተሻል ብዬ አስባለሁ። ግን ምናልባት በዚህ የቲክቶክ አዋርድ ላይ ባገኘው ብለሽ ነበረ ሰው አይ የለም፣ ከአብዛኞቹ ጋር ጓደኛሞች ነን ኦልሬዲ። ያው እንደ ፋሚሊም ነገር ስለሆነ ስራው ስለሚያገናኘ ሁሉንም አውቃቸዋለሁ። አካል በቅርብም በጣም የምትወጁ በተለይ ውጭ ላይ የምናያቸው የአለባበስ ስታይሎች አሉ እና ትንሽ ለየት ባለ አለባበስ ነው የመጣሽው። እውነቱን ለመናገር አለ ለየት ባለ ነው። እና ማነው ኢንስፓየር ያደረገስ ሊዲ፣ ፋሽን ሙሉ ዓለም ላይ ሆነው ሳይ እንትና እንትና ምናምን በጣም ፋሽን ተከታታይ ነኝ እና በዛ ነው። አውትፊቶቼንም አብዛኞቹን ራሴ ነኝ ክሬት ማድረጋቸው። ትንሽ ያስፈራ ምን አክቹሊ፣ ይሄ እዚህ ሀገር ላይ ተቀባይነት ብዙም ስለሌለው ያስፈራል። ያስፈራል ያው ህዝቡ ተቀባይነት ስለሌለው ግን እኔ ግን ምንም ስለማልፈራ የፈለኩትን ነገር ለብሽ ይመጣለሁ። ምናልባት ተቀባይነት አሁን ሰው ፋሽን ይወዳል ሜቢ፣ ግን አሁን ከካልቸር አንፃር ምናም ስለሚታይ ነው እሱና። እንዴት አንድ ላረክሽ፣ ከካልቸር አንፃር ኦልሬዲ ኢትዮጵያ ላይ በጣም ብዙ አይነት ካልቸሮች አሉ። ስለዚህ አሁን ያ ከፋሽን አንፃር እኔ በቃ ኤኒ ነገር ፋሽን ነው ብዬ ነው ማምነው። ያሳየችን ነው። እኔ ነገር ፋሽን ነው ስለገኘሽ በጣም ደስ ብሎኛል። በቀጣይ አመታት ደግሞ በሽልማት እናገኝሻለ ሚ ተስፋ አድርጋለሁኝ። ግን ከቲክቶክ ትንሽ ጠፋ ብለሻል በል፣ በአንዳንድ ቢዝነሶች ግን አሁን ያው እየተመለስኩኝ፣ ያው እየበጠበጥኩት ነው መተሻል መልካም ብለናል። ቆንጆ እናመሰግናለን። እና አባቱ እንኳን ደህና መጣች ሙሉ ስም እንዳላሳሰት ብዬ ኢሳያስ ማሙ እባላለሁ። እንኳን ደህና መጣችሁ። ስንተኛ ጊዜ ነው? ሶስተኛ ጊዜ ነው እየተካሄደ ያለው አሁን ቲክቶክ አዋርድ። እና ስንተኛ ጊዜ ነው ስትገኙ? ይሄ ሁለተኛ ጊዜ ነው። እኔ አንደኛ ጊዜ ነው። እሺ፣ ድባቡ እንዴት ነው? ምን ይመስላል? ደስ ይላል። በጣም ደስ ይላል። በጣም ያው እንግዲህ ቲክቶክ ብዙ ጊዜ በተለይ ለቤተሰብ ትንሽ ልጆች ሲጀምሩት ቀልድ ይመስላልና አሁን ደግሞ በቁም ነገር ሆኖ በዚህ ደረጃ በዚህ ድባብ እየተከበረ ኖሚኒዎች እየተሸለሙ ሲታይ ምን ስሜት አለው? በጣም ደስ ይላል። የልፋትሽ ውጤት ስለሆነ ደስ ይላል ያለፋሽ ነገር ስለ አቤኔ በምን ዘርፍ ነው እንግዲህ በዚህ አመት በአራት ዘርፍ ነው ጨውኩት። የአመቱ ቲክቶከር እና ምንድን ነው ፋኒ ኮንቴንት የጭላለው እና ምንድን የሚባል ስማይል። ስለዚ ከአራቱ ሳን ይዛ እንወጣም አደለን አንዱን ይዛለን። ስለዚህ በኋላ ላይ ዋንጫችንን ይዘን እንደግማለን። መልካም እድል ብያለሁኝ። በጣም ነው አለባበስ የሚያምረው አይዲያ አለው። ሸገር ሱቶች ናቸው የሰሩት። ይታወቃል የሸገር ሱቶች ትጋት። ኦኬ፣ ማሚ ለምንድን ነው ያልመጣች? በጣም ሻይ ናትና እንደዚህ አይነት ቦታ ላይ ባመጣት ፌን ትነቅላለች።

ተቀናቃኝህም ገብቷል ተቀናቃኞችህም ገብተዋል ሰው ምንድን ነው ኤክስፔክት የምታደርገው ከ2020 ማሸነፍን ኤክስፔክት አደርጋለሁ እናሸንፋለን ግሎሪ ግሎሪ ማን ዩናይትድ ኦልዌይስ ናይስ እሺ ሰው በጣም በርካታ ሰዎች አሉ የተለያየ አይነት አለባበስ ለብሰ የመጡ ሰዎች አሉ እና የተመለከትከው ካለ ምን የትኛውን ወደድከው ያ ወኒ ስለያያት ነው ነው አሁን ያው ያውራል ናይ ደስ ብሎኛል ስለአገኘው። ካሸንፍ ኮላ ደሞ ዋንጫውን ይዘን ሜቢ እናውራለን። ብርኬ ስለአገኘው ደስ ብሎኛል። እንኳን ደስ ያለ። እንኳን አብሮ ደስ አለን። ቴንክ ዩ። የ2025 ቲክቶክ አዋርድ በጣም በሚገርም ሁኔታ እየሄደ ነው። ና በሁለት ዘርፍ ነው ያሸነፍኩት። አዎ በጣም ደስ ይላል። አይ በጣም አሪፍ ነበረ። ያው የሰው ፍቅር ደስ ይላል። አይኖ አንተ በተለይ 2018 እና 2017 መጨረሻው አካባቢ ላይ በጣም የሚገራርሙ ስራዎችን ስንሰራ ነበር። እንደ አንድ ኢትዮጵያዊ በጣም የምንኮራበትን ስራዎችን ስታቀርብ ነበር፣ ለአለም ስታስተዋውቀ ነበር የነበረውና እነሱን ጊዜያት ውስጥ ይግለጽልኝ። አው ያለፉትን አመታት ያው ተመሳሳይ ስራ ስንሰራ ነበር። እግዚአብሔር ተጨመረበት። አንዳንድ ነገሮችን ደግሞ እግዚአብሔር ሲጨመርበት ያሳካቸዋል፣ እና ተሳኩ። እግዚአብሔር ይመስገን። ሰውም ወደዳቸው ሰውም ያው ሪኮግኒሽን አደራ ሰጠኝ ማለት ነው። ያሉትን ስህተቶቼን እያስተካከልኩ እያረምኩ ኢምፐርፌክሽን እያስተካከልሽ እንድትሄጂ ይሄ ሽልማት አደራ ነውና እያስተካከልኩ ለመሄድ አደራ ተቀብያለሁ። ደስ ብሎናል በጣም። አንተ ስለተሸለም ይገባሃልም ደስ ብሎናል። ኔክስት ይር አለ፣ ከዛ ቀጣይ ጊዜዎች አሉና ፎሎወርስ የማሳደግ ዘመቻም አለ። ስለዚህ በምን ያህል ጊዜ ውስጥ የትደርሳለህ እሱን ንገረን። ያው እኔ በህይወት የመኖር እቅድ ነው ያለኝ እግዚአብሔር ያኑረኝ በቃ እሱ ነው እቅደኝ። ኑርልን ይኑር ብሩኬ። ምክንያቱም እንደ አንድ ኢትዮጵያዊ በጣም እንኮራበትን ስራ ስለሆነ የምሰራው። ስለምታሳየንም ገና በጣም እንፈልጋለን። በጤና በሰላም ረጅም እድሜ ይስጥ። ቴንክ ዩ በጣም አመሰግናለሁ። በስርአቶች እወዳችኋለሁ። ወይል እንኳን ደስ ያላችሁ። እንኳ አብሮ ደስ አለን። ቅድም ያው ይዤ እወጣለሁ ስትል ነበረና ተሳካ። ያው ያልጠበኩት ነው ይሄኛው። ችግር የለው። ለቀጣይ እናሻሽሏለን። ይሁን። ይሄ ግን አይገባንም ነበርሽ። አይገባም። አዝነናል። ልባችን ሰብረን ሴሪየስ ነበር። በቃል ዳረኩት ግን ስራው ከዚህ በላይ ገባው ነበረ። ሆነ ለመናገር ግን ያው እነሱ ያዩበት አንገር ይኖራል። የዳኞችን እይታ እንግዲህ እንትናንልም አጌን እስከ እነሱ አንሆንም። አሪፍ ነው። ቀጣይ አሪፍ ነገር እንሰራለን። ስሜቱ እንዴት ነው? በጣም አሪፍ ነው። በቃ ማለት ያው የተሰጠሽን ነው የምትቀበየው። ይሁን፣ ህይወት ይቀጥላል። ምን ተሰማ? ምንም አልሰማኝም። በቃ ይሻላል። ጥሩ ነው። የሆነ ቅር ያላችሁ ነገር አለ? ምንድን ነው? ምንድን ነው? ከዚህ በላይ ይገባው ነበር እውነት ለመናገር እና ምናልባት እነሱ ያዩበት ፖይንት ሊኖር ይችላል። እኛም ብቻ መሆን አልነበረብንም። ከእኛም ደግሞ ተሻለ እና ማለት አንደኝነት ይገባቸዋል ያልናቸው ነበሩ። እነሱም ጭራሽ የተሰጣቸው ሌቭል በጣም አዝነንበታል። እኛም የተሰጠ ሌቭል አዝነንበታል። ስነራባ ዊኒንግ ግን ስራውን ስለወደዱት ሁሉም ሰው እናመሰግናለን። ብቻ ህዝቡ ነው። ይሄኛው በምን ዘርፍ ነው? የጭላሎ ነው። ይሄ የጭላሎ ኮምፕሌክስ ያ ኦኬ፣ ፓስታው ማለት ነው። ቪዲዮ ግን ያው በርካታ አመታቶች አሉ። ያው እንግዲህ ያው ያው ዋይቲቲ ፕሮዳክሽን ማለት ነው አለ ፕሮዳክሽኑ ያው ፍሌክስ እንግዲህ። በሌላ ሽልማቶች እንገናኛለን። እንኳን ደስ አላችሁ። ቴንክ ዩ። እንኳን ደስ ያለ። አመሰግናለሁ። በጣም ደስ ብሎኛል። ስለ ስላሸነፍክ አመሰግናለሁ። በጣም እግዚአብሔር ያክብር። ኤክስፔክት አድርጋው ነበረ እንደምታሸንፍ? አዎ አዎ፣ በእውነት እርግጠኛ ነበርኩ እርግጠኛ ነበርኩ። ተዘጋጅተን የመጣህ ስለዚህ፣ አሁን ስሜቱ እንዴት ነው የምልህ። በእርግጥ አሁን ሰርፕራይዝ ብትሆን ኖሮ የተለየ ነበር የሚሆነው። ግን ከዚህ በኋላ ስትሪም እንዴት ነው የምንጠብቀው? የተለየ ነገር ለማምጣት እየሞከርን ነው፣ በፒሲ ምናምን ለማድረግ እየሞከርን ነው። የሚገርምህ ስቱዲዮ እኮ ነው ስትሪም እያደረክ ያለኸው፣ እና ከዚህ በላይ እንግዲህ ምን አላውቅም፣ የተቻለ ነገር ደግሞ እናመጣለን። በሌላ ዘርፎች ውስጥ ውስጥ የመካተት ለምሳሌ 2025 ዲስ ይር በስትሪም በማድረግ ነው። በሚቀጥለው ደግሞ ኖሚኒ በምን እንደምትሆን ነው። የአመቱ ምርጥ ቲክቶከር ላይም ለመሳተፍ ሞክራለሁ። የሆነ ደስ ብሎኛል፣ በድጋሚ ስላሸነፍኩ ስላገኘሁህን በጣም ደስ ብሎኛል። ቴንክ ዩናይትድ አውያን ቴክ ሚ ሆም ዩናይትድ ሮድ ቱድፍ ላይ ይስላለ ይሄ ማለት ነው። እግዚአብሔር እኔ የተቀበልኩት እንጂ ማለት ነው የዩናይትድ አውያን ነው። እኔ ጋ ይቀመጣል። ወኪላችሁ ነኝ እንጂ እኔ ጋ ይቀመጣል። ይሄ የእናንተ ነው። አስማት ቴክ ሚ ዩናይትድ ሮድ ምንም አልተሰማህም ሲጮህ ምናምን፣ ደስ ብሎኛል። ለዩናይትዶች ይህንን ይዞ መምጣት ደስ ይላል። ስለዚህ በቃ በሚቀጥለው እናሸንፋለን፣ እናሸንፋለን። ደስ ብሎኛል። እንኳን ደስ አለ በድጋሚ የተከበራችሁ የብስራት ዩቲዩብ ተመልካቾቻችን እንግዲህ ዛሬ በጣም ለየት ያለ ፕሮግራም ነው ያስመለከትናችሁ። በርካታ የቲክቶክ አዋድ 2018 ተወዳዳሪዎችንም አሸናፊዎችንም አሳይተናችኋል። በጣም ደስ የሚል ድባብ ነበረው፣ እኛም በቦታው ላይ ሆንን። የሚገርም አይነት ሁኔታ ነበር ያሳለፍነው። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ ብዙ ፕሮግራሞች እንገናኛለን። ቻው።